እናንተ የኢየሱስ አምላኪዎች ጥያቄ አለን? አሉ እብኑልቀይም የታላቁ ኢማም ኢብኑ ተይሚያ አንጋፋ ደረሳ። ኑሪዱ ጀዋበሁ ሚመን ወዓሁ መልስ እንፈልጋለን፣ የተረዳካል አሉ። ኢዛ ማተል ኢላሁ ቢሱንዒ ቀውሚን አምላክ በሰው ልጆች ከተገደለ፣ አማቱሁ ፋህል ሀዛ ኢላሁ ጌታ ነው ታዲያ፣ ሰው ከገደለው ሰው የሚገለው ጌታ አለ የሰው ጌታ

ዘጠኝ ወር ማህፀኑ ውስጥ ተቀምጦ የሚጠጣው ምንድነው? ሀይድ እኮኑ ሴት ልጆች ሀይድ ያሉ ሲያረግዙ ምግብ እየሆነ እኮኖ ለልጆች ሲወለዱ ሐይዱ ነው ይወጣል። ሐይድ ሲጠጣ ማህፀኑ ውስጥ ቁጭ ብሎ ነው መትሉን አሉ እብኑልከይም ወሸቀል ፈርጀ መውሉደን። ከዛም ብልት ገልጦ ወጣ፣ አፉን ከፍቶ ሊተዲፋሁ ሊጠጣ እኮኑ ምን ወተት ወደ ናተዋፉን ከፍቶ ወጣ ነውን ምትሉን ወያእኩሉ ከዛ ማደገ ይበላል ይጠጣል። ሱመ የእቲ ቢላ ዚምናሉ ከበላ አጠጣ ምን ይከተለዋል? ምናለ ማይነገረዋል ደል አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምናለ ካና የእኩላን ይጣዓማል እዴ ምግብ እኮ ይበሉ ነበር። ምን ማለቱ ነው? አላህ ስብሃነሁ ወተዓላ ሌላ ይከተላቸዋል። እንዴት ጌታ ነው ትላላችሁ? እብኑልቀይም ንግግራቸውን ሲጨርሱ ምናሉ፣ ሉ ተዓላ አላህ ከዚ የራቀ ነው። አንእፍኪ ነሳራ፣ ነሳራዎች ከቀጠፉበት ሰዩስ አሉ ኩሉን አመፍተራሁ፣ ከቀጠፉት ነገር ነገ ይጠየቃል። ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጠራል? ጭራሽ አባል እንዴት ያደርጋቸዋል? ለዚህስ እምነት እንዴት ነው የሚኖሩለት? አንድ ዘመናችን ትልቅ ዓሊም ሱዳን ውስጥ የገጠማቸውን ክስተት ሲያጫውቱ ምን ይላሉ? ወደ ደቡብ ሱዳን አካባቢ ዳዕዋ እናደርግ ወደ በረሃው ገባናል። በረሃው ስንገባ ሙስሊሞቹ ሙስሊሞች ናቸው ከዲናቸው የራቁ እዛ ሀገር የሚኖሩት መኪና አይተው አያውቁም አሉ። እኛ እንስያዩን ምን አይነት እንስሳ መጣ ብለው ደንግጠው በየቤታቸው ገቡ። መኪና ይተው ከዛ ማረጋጋ ናቸው፣ አረ ተዓለው እኛ ሙስሊም ወንድሞቻችሁ ነን አትፍሩ አልናቸው። እንደ እንደምንም ደንግጠው ተጠጉን መኪናዋን ያያውታል ተጠጉን ማናችሁ ትናንን፣ ወሬ ጀመረ። ሙስሊም እንደሆነ አረበኛ ይጫሉ፣ ማሻ አላህ። ትንሽ ቆይተው የቃጭል ጭወት ሰሙ፣ ተደወለ። ሲደወል እነዚህ ሰዎች ብርግግ አሉ። ምንድነው ስንላቸው ሀዛ አቡና፣ አባታችን መጣሉ። መን አቡኩም? ኑ ተመልከቱ። አንድ የሚያስተምረን ፓስተር አለነ፣ በሳምንት ሁለት ቀን እየመጣ ያስተምረናል። ኑ እንሄዳሉ። እኛም ጉዱልና እዛ እንደደረስነ አንድ ወጣት አውሮፓዊ ነው። ትንሽ በእድሜ ገፋ ያለ ሞተር ሳይክል ይዟል። ከዛ ህዝቡ ሲሰበሰብለት ለህፃናት ከረሜላ፣ ለትላልቆች መድኃኒት አምፕስሊን ምናምን ሰጣጠና ዳዓዋ ጀመረ፣ ስለ ኢየሱስ ማንነት። እኛ ቁጭ ብለን ዝምለን ሰማ ነው። ከዛ እንደጨረሰ ያዝ ያዝነውና ማን ነህ አንተ? እኔ ገሌ ይባላል። የት ነው የመጣ? አውሮፓን አውሮፓ ነው የመጣሁት ምን ያህል ጊዜ ሆነ እዚህ አካባቢ? እጅግ ብዙ ጊዜ ነው። መታ ተርጅዕ ኢላ ቢላዲክ፣ ወደ አገር መቸ ነው የምትመለስ? ኢላ በለድክ ቃል ለምን ነው እመለሰዋለ? አይ እንዴው በቃ የሥራ ኃላፊነት ክንፈሰመ መቸ ነው አገር ምትገባ? ላ ኒያ ልመለስ፣ ወዲፈቲ ሁና፣ የሥራ ኃላፊነቴ እዚ ነው። ወሓያቲ ሁና፣ ምኖሮ እዚ ነው። ወመውቲ ሁና ምሞተው እዚህ ነው ወቀብሪ ሁና ቀብሬም እዚህ ነው። ይህት መንቀሳቀስ ነው ፈተዐጀብና ይላል ለዚህ ለማይረባ እምነቱ ፍሪጅና መብራት ያለበትን ሀገር ጥሎ መጥቶ መኪና ሲያዩ እንኳ የሚፈራ ህዝብ መሃል ገብቶ ከወደቀ ካልሰለጠነ ማህበረሰብ መሃል ገብቶ እምነቱን ይሰብካል። እኛስ ምን እየሰራን ነው ሐቂካ እጅግ ብዙ ስራ ይጠበቅብናል በጣም ኢንቨስቲ እያደረጉ ነው አልহামዱሊላህ እነሱ በአመት ያከፈሩትን አንዱ እንደ ቀመር ያለው በአንድ ቀን ይቀማቸዋል ግልጽ ነው እኮ ለምንስ እንደፈራለን ነው ሚሰልመው ቁጥር የሚከፍረው በጥፍ እንደሚበልጣ ካለው ከዚህ ድካማቸው ጋር ከኛ ማለ መስራት ጋር ግን እንዴትስ አንድ ሰው እንደፈራለን። አንድ ዓሊም ምን ይላሉ ወላሂ ይላሉ ሌላው እምነት ራሱን ለማፋፋት ራሱ ላይ ኢንቨስት የሚያደርገውን ብር ሙስሊሞች ራሳቸው ላይ ቢያደርጉ መሬት ላይ እስልምና እንጂ ሌላ አይኖርም ነበር። ገለበጡትና ደግሞ ምን አሉ ሌላው እምነት እስልምናን ለማጥፋት ኢንቨስት እያደረገው ያለውን እስልምና ሌሎችን ለማጥፋት ኢንቨስት ቢያደርገው አሁንም እስልምና እንጂ ሌላ ይቀርብ ነበራል። ቦስ ታይምስ ግልጽ ነው። አንዳንዴ ጭራሽ እነሱ እንዲያከፍርላቸው በላኩት ፓስተር ይከስራሉ አይደል? አንዴ አንድ መጽሐፍ ላሳነብ አንድ ትልቅ ዌስተር ከአውሮፓውያን ውስጥ። የኛ ጭንቅላት ነው የሚሉት፣ አንድ ምሁር ነበር። ይህን ሰው እስልምናን አጥንቶ እስላም ላይ ሂስ እንዲጽፍ ትችት ላኩት። ኦሪንታሊስቶች የሚሏቸው ማለት ነው። እስላም ላይ ሂስ እንዲጽፍ ላኩት፣ ገባውና እስልምና ማጥናት ጀመርኩ ይላል፣ ከበቀራ እስከ ሱረቱ ናስ። ገና ከበቀራ ሲገልጠው ሚያስደነግጥ ነው። ምን ይላል? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ፣ ይህ ኪታብ ጥርጥር የለውም፣ ለምዕመናን መመሪያው ነው። ለመላኩ ጥርጥር የለውም። ደነገጥኳል። ለምን መሰላችሁ? እያንዳንዱ ጸሐፊ ኪታቡን ሲጀምር ይገልጽ ይገልጽና ይሄ መጽሐፍ ጥሩ ነው ብዬ አስባለሁ፣ ስህተት ግን አይጠፋበትም የሰው ልጅ ነኝና። በኢሜል የላኩልኝ ይላል አይደል። ግልጽ ነው። ቁርኣን ምን አለ? ላ ረይበ ፊ ከዛ ወደ ታች ወረድኩ ሱረቱ الناس ለሰው ልጆች የተላከ እምነት قل اعوذ برب الناس የሰው ልጅ ፈጣሪ ያለ ማለት ነው እስልምና ልቤ ነካው የሙስሊሞች አባል ሆንኩ ይላል አላሁ አክበር ታዲያ መጽሐፉን ሲጨርስ ይሄን የትዝታ ማስታወሻው መጽሐፍት መጨረሻ መጽሐፉ ላይ ምን ይላል አይ ካም ቱ ኢስላም አሰረቨር በት ኢት ላስትስ ፎረቨር ይላል